ይህ ሰርቲፊኬት ወይም ካርታ ምንም አይነት ፊርማና ማህተም አያስፈልገውም። እውነተኛነቱ በሕግ የተረጋገጠ ነው። ባለቤቱ ማንነትን ማረጋገጥ የሚችልበት አሰራሩ ቆንጆ የሆነ ለስጋት ነጻ ሊያደረግ የሚችል ነው። ይህን የምታገኙት ከማዕከል ነው። ከክፍለ ከተማዎች ሳይሆን ከማዕከል ነው። ስለዚህ ማዕከል ቋት ውስጥ ያለ መረጃ ያለው ሁሉ በዚህ መልኩ አግኝታችሁት ለሽያጭ ስጋት እንዳይኖርባችሁ ሊያደረጋችሁ ይችላሉ። ሻጭም ስትሆኑ መረጃችሁን በቀላሉ ለሚገዛው ሰው አሳልፋችሁ እንዲያው መረጃው ልታደረጉበት የሚችሉበት ኢ ካርታ ነው ወይም ዲጂታል ካርታ ሆኖ ኢ ካርታ የሆነ ማለት ነው። ስለዚህ ይሄ እነግራችኋለሁ። ቀጥታ አዲስ አበባ ላንድ ዶት ጂኦቪ ዶት ኢቲ ላይ እንገባና ሬጅስተር እንዴት አድርጋችሁ አካሄዶቹ እንዴት ይመስላሉ የሚለውን አብረን እንመለከታለን። አዲስ አበባ ላንድ ዶት ጂኦቪ ዶት ኢቲ ላይ ሬጅስተር ማድረግ የሚችለው ባለቤት የሆነ ብቻ ነው። ወይም ደግሞ ገዢ የሆነ ብቻ ነው ሬጅስተር ሊያደርግ የሚችለው ስም ለማዞር ምንም ለማድረግ እዚህ ጋር ትችላላችሁ። ከፍላችሁ ከጨረሳችሁ በኋላ ካርታውን ፕሪንት አድርጋችሁ በኢ ካርታ ነው። ፕሪንት ባታረጉትም ኢ ካርታ አላችሁ። በስልካችሁ ላይ በኮምፒውተራችሁ ላይ መረጃ ይኖራችኋል። ታ ምንም አገልግሎት ከማግኘታችሁ በፊት ማድረግ የምትችሉት ምንድን ነው? ስላልተመዘገባችሁ ይመዝገብ ነው የምትሉት። ከዛ ለመመዝገብ ልክ ይህን ስትከፍቱት መጠሪያ ስማችሁን ኢሜል አድራሻችሁን ከዛ በኋላ ቀበሌ መታወቂያ ካርታ ፓስፖርት ልታስገቡ ትችላላችሁ። ከዛ በኋላ የይለፍ ቃል ሁለት የይለፍ ቃሎች ተመሳሳይ የሆኑ አስገብታችሁ ስልካችሁን አስገብታችሁ ቀጥታ ሎጊን ብላችሁ ትገባላችሁ ማለት ነው። ሎጊን ብላችሁ ስገቡ አጋጣሚ እኔ ሬጂስተርድ ስለሆንኩ ሎጊን ማለት እችላለሁ። እዚህ ጋር ነው ይግባ የምትሉት ይግባ ብላችሁ ስትሉ ትገባላችሁ። ለእናንተ ይግባ ስትሉ ይሄን ነው የሚያሳያችሁ። ስለዚህ ፓስወርዳችሁን እና ዩዘርን የምትጠቀማችሁበትን አስገብታችሁ ሎጊን እንድትሉ ያደርጋችኋል ማለት ነው። ሎጊን ካረጋችሁ በኋላ እኔ ልነግራቸው የፈለግኩት መስፈርት ለማሟላት የሚለው የጨረታ እና በምደባ የሚተላለፉ ቦታዎች አዲስ የይዞታ ማረጋገጫ ካርታ መስጠት አገልግሎት ለማግኘት የምትጠቀሙበት እዚህ ላይ ነው። ስለዚህ እዚህ ላይ ስትጠቀሙ የሚያስፈልጋችሁ ቅድመ ሁኔታዎች ደግሞ ባለቤት መሆን አለባችሁ እንደነገርኳችሁ፣ ወይም ደግሞ ገዢ መሆን ይጠበቅባቸዋል። ማንነታችሁን የሚያረጋግጥ ሕጋዊ ማስረጃዎችን እስካን ታደርጋላችሁ። ከዛ በኋላ ውክልና ከሆነ ደግሞ የውክልና የሰጣችሁበትን ተወካዩ የሚያደረግ ከሆነ ቀጥታ ተወካዩ እስካን ያደርጋል። ከዛ ባሻገር ድርጅት ከሆነ ደግሞ የድርጅቱ መተዳደሪያ ደንብ ከሆነ ድርጅቱ መተዳደሪያ ደንብን እስካን አርጋዙ ትይዛላችሁ ካርታ እንዲሰራ ከፈለጋችሁ የሚገልጽ ካርታው ይሰራላችሁ የሚል የሚገልጽ ማስረጃ ሊኖራችሁ ይገባል። ያንን እንግዲህ ክፍለ ከተማ አካባቢ ነው የምታገኙት። ክፍለ ከተማ ሄዳችሁ፣ ክፍለ ከተማ ላይ ቦታውን እናንተ እንድትወስዱ የሚያረጋግጥ ዶክሜንት ሰጣችኋል። ትፈራረማላችሁ ወይም ትረካከባላችሁ ያ የተረካከባችሁበትን ነው እዚህ ላይ ስካን አርጋችሁ የምታስገቡት። ከዛ በኋላ ስልክ ታስገባላችሁ፣ ጉርድ ፎቶ ታስገባላችሁ። ይሄን ካረጋችሁ በኋላ የተሟላ ከሆነ ይልክላችኋል በስልካችሁ። ማለት ግን ያንን ግልጽ እንዲያደረግላችሁ እኔ የሄድኩበትን መንገድ ማየት እንድችሉ ኦሬዲ የግል መረጃ ነው። መጀመሪያ ላይ ግን የሚጠይቃችሁ ዲቴል ጣጋ ያላለው የግል ስለሆነ ነው። ስለዚህ የይዞታው አገልግሎት የምትጠይቁት ሰው ኢንዲቪዥዋል ናችሁ ወይስ ድርጅት ናችሁ ይላችኋል። ግለሰብ ነ ማመልከቻው ባለይዞታው ነው ወይም ህጋዊ ወኪሉ ነው። ይሄን ሆነ እያደረጋችሁት ነው ያደረገው የሚለውን ባለቤቱ ራሱ ነው። ከዛ በኋላ ድሮ የምትኖሩበት አካባቢ ቅድም እንደነገርኳችሁ ወይ የልማት ነው ወይ በጨረታ ያገኛችሁት ነው። ይሄ እናንተ ጋር ያለውን መረጃ ትሰጡታላችሁ ማለት ነው፣ ትሰጡታላችሁ እዚህ ላይ ትጽፉለታላችሁ። ከዛ በኋላ አመልካች መጠይቅ ማለት ነው። አሁን ይሄን እየጠየቅኩ ያለሁት ትሞላታለ። በዚህ በዚህ ምክንያት ነው፣ በጨረታ እንደዚህ አሸንፌ ከዛ በኋላ በዚህ ምክንያት ነው ካርታ እየጠየኩ ያለው ከዛ በኋላ ሰሚት ትላላችሁ። ወይ ደግሞ በልማት ተነሺ ስለሆንኩኝ በልማት የተነሳው ስለሆንኩኝ በዚህ ወረዳ በዚህ አካባቢ ላይ ተነስቻለው። የመለያ ቁጥራችሁ እንድ እናንተ የምታስገቡትን አስገብታችሁ ትጽፉለታላችሁ። ከዛ መረጃችሁን ይጠይቃችኋል። መረጃችሁ እንግዲህ ስማችሁ፣ ስልካችሁ፣ ናሽናል አይዲያችሁ፣ ዜግነታችሁ፣ የእናታችሁ ስም፣ የአባታችሁ ስም። ከዛ በኋላ ፎቶ አስገቡ ይላችኋል። ፎቶ ታስገባላችሁ። የሚጠይቃችሁ መ ክፍለ ከተማ ወዘተ የሚጠይቃችሁን። ከዛ በኋላ ፊርማችሁን ደግሞ እስካን አርጋችሁ ታስገባላችሁ። እስካን አርጋችሁ ፊርማችሁን ታስገባላችሁ። ሁለተኛው ይሄ ተሞልቶ ካርታ የተገኘ ስለሆነ ይሄ የፍርድ ቤት ኬዝ ካለበት የፍርድ ቤት ጉዳዩን እስካን አርጋችሁ ታስገባላችሁ። የናሽናል አይዲያችሁን ታስገባላችሁ። ከዛ ባሻገር የመሬት ባንክና የማስተላለፊያ ጽህፈት ቤት ሰነድ ማስረጃ የሰጣችሁን መጨረሻ ላይ የምትፈራረሙበት አለች የሆነች ፊርማ የምትፈራረሙበት እሷን የምትፈራረሙበትን ታስገባላችሁ። ፎቶ ታስገባ ላችሁ ከዛ በኋላ ደን ቁጥር ይሰጣችኋል ሚሴ ትንሽ ስትቆዩ መልእክት በስልካችሁ ይመጣላቸኋል እሷን ቁጥር አንስታችሁ አዲስ አበባ ላንድ ላይ በቴሌ ብር ትከፍሉላቸው አንድ ሺህ ብር። ከዛ በኋላ ፕሮሰስ ያደረግና ከሶስት ከአራት ከአምስት ቀን በኋላ ደግሞ መልእክት ይልክላችኋል ያስገባችሁ ዶክሜንት ቆንጆ ፋይን ከሆነ ተረጋግጧል ዶክሜንታችሁ እርግጠኛ ተረጋግጧል ይላችኋል። የሚቀጥለው ስቴፕ አንድ ሺህ አንድ መቶ ብር እንድትከፍሉ ይልክላቸዋል። እሷን ቁጥር አሁንም በቴሌ ብር አድርጋቸው አድርጋችሁ 1100 ብር ስትከፍሉ ቪዚብል ትሆናላችሁ ማለት ነው። ኪዋር ኮዳችሁ ኪዋር ኮዳችሁ፣ እንደዚህ ካርታው እንደዚህ ይወጣል። ኪዋር ኮዳችሁ አለ። ስለዚህ ማንም ሰው በስልኩ ኪዋር ኮዱን እስካን ቢያደርገው ቀጥታ ከአዲስ አበባ ላንድ ዶት ጂኦቪ ዶት ኢቲ ላይ ማስረጃውን ባለቤቱ ማነው ካርታው እርግጠኛ ነው ወይ እንደዚህ ጉግል ክሮም ላይ ወይ የሆነ ቦታ ይከፍትላችኋል። ማለት እናንተ የምትጠቀሙት አፕሊኬሽን እስካን አድርገው ልክ እንደዚህ ያወጣላችኋል ማለት ነው። ፎቶችሁ፣ ሙሉ መረጃችሁ እንዳለ ይወጣል። ቦታችሁ ስፋት እንዳለ ምን ያህል ስፋት እንደሆነ ያወጣላችኋል። የት አካባቢ እንደሆነ ሁሉ መረጃው ይሄ እንግዲህ ቅድም እንደጀመርኩት እንዳልኳቸው ነው። እዚህ ላይ ሰርተፊኬቱ ላይ ማህተም አያስፈልገውም። ሰርተፊኬቱ ላይ ፊርማ አያስፈልገውም። ሕጋዊነቱ የተረጋገጠ ነው። ሕጋዊ የምታረጋግጡበት ደግሞ በኪዋር ኮድ ነው። እንግዲህ እንደዚህ አድርጋችሁ በየትኛውም ላይ የተለያዩ ዝርዝር መጠይቆች አሉ። ዝርዝር መጠይቆች አሉ። ለኮንዶሚኒየምም በኮንዶሚኒየም ጨረታ ያሸንፋችሁም በ1988 ዓ.ም ድረስ ይዞታ የነበራችሁ የ97 ይዞታ የነበራችሁ ብቻ ካርታ ማጠቃለል የምትፈልጉ ማለት ካጠገባችሁ እናንተ ብቻ ልትጠቀሙበት የምችሉበት ቦታ ያለው ላይ በሰማችሁ ልታደረጉት የምፈልጉትን ካለ ሁሉንም ልትጠቀሙበት ትችላላችሁ ማለት ነው። የዛሬ እንደዚህ ነበረ ስለነበረን ጊዜ እጅግ አመሰግናችሁ። ሰላም። ሀብት ንብረት ሊሸጡ አሊያም ሊገዙ ሲነሱ ፍላጎትዎን ከዳር ለማድረስ ምን ያህል ቀን ፈጁ? ስንቴ ተዋውለው ስንቴ ስውል አፈረሱ። ከዚያን አስፈላጊ ችግር ቀድመን ልንገላግለውም ፍቱን መላ ይዘን ተገኝተናል። ኤርሚ ዘ ኢትዮጵያ እንባላለን። ሁሉን አካታች እና በጥራት ላይ የተመሰረተው ዘመናዊ አገልግሎታችን ያለልፋትና ድካም የልቦን እንደሚያደርስ ስነግሮ ደስ እያለን ነው። ከመኖሪያ ቤት እስከ አፓርትመንትና ግዙፍ ሕንፃ ከአውቶሞቢል እስከ ከፍተኛ ተሽከርካሪ፣ ሁሉም አማራጭ ለሻጭም ሆነ ለገዢ እኛ ዘንድ ተሟልቶ ይገኛል። ለአጭርም ቢሆን ለረጅም ጊዜ የሚከራዩቸው ማረፊያዎችን እንደ ፍላጎት ከቪላ እስከ አፓርትመንትና እንግዳ ማረፊያ በመረጡት ስፍራ ወስደን እናሳርፈታለን። በዘመናዊ ቴክኖሎጂ የረቀቀው የዲጂታል አገልግሎታችን በመላ ኢትዮጵያ የዘረጋ የሥራ የስራ ግንኙነት ለሁሉም ፍላጎት የሚበቃ በርካታ አማራጮችን ይዞ ይጠብቃችኋል። እኛ ዘንድ የስራ ግንኙነታችን በመተማመን ላይ ይመሰረታል። የአገልግሎታችን ስኬትም በእርካታው ላይ ይመዘናል። ኤርሚ ዘ ኢትዮጵያ የመተማመን ግንኙነት ለተሳካ አገልግሎት